እግዚአብሔር ከፈተና ይሰውራል። ሃይማኖታችን አጥንቶን ጓራችን አጥንቶን የምንኖርበትን ዘመን እግዚአብሔር ይባርክልን ጸሎታችን እሚያሳርግልን የስርቆት ልጅ እናቱን የማይመስል ብዬ በውስጤ በጣም እየሳኩኝ ማለት ነው። በጣም ምክንያቱ በቃ እኔ በጣም ይገርመኛል። እግዚአብሔር ምን አይነት አምላክ እንደሆነ ዳኝነቱ በጣም እንግዲህ። እናት ልጇን መካዳት ትችልባይ። እኚህ ናቸው የምትመለከቷቸው አባት የደፈሯት እንዲሁም የአስራ አምስት አመት ልጅ ብቻዋን እንድታሳድግ ያደረጉ ሰላም ጤና ይስትልኝ በድጋሚ በሌላ ቪዲዮ ተመልሼ መጥቻለሁኝ አጭር መረጃዎችን እና እንዲሁም ደግሞ የእህታችንን ጉዳይ ጨምረን ጨምረን የምንመለከት ነው ጉዳይ ነው የሚሆነው እንግዲህ ትናንትና በጠየኳቸው መሰረት ኮሚኒቲ ፖስት ላይ ማስታወቂያ ብሰራ ምን ይመስላቸዋል? በልኳችሁ መሰረት ፈቃዳቸውን ከ96 በላይ ፐርሰንት በላይ ያላችሁት ስለፈቀዳችሁልኝ ከልብ አመሰግናለሁ። ይህን ማስታወቂያ ትን እንመልስ። የለቡ ቅንጡ መንደራችን ሽያጭ ሊያበቃ ጥቂት ቤቶች ብቻ እንደቀሩን ሰምተዋል። ብልሆች ቀድመው ገዝተው ብዙ አትርፈዋል አሁንም አረፈድም በመረጡት የካሬ አማራጭ ከስቱዲዮ እስከ ባለ አራት መኝታ ማለትም ከ56 ካሬ እስከ 190 ካሬ በመረጡት የወለል አማራጭ የቤት ባለቤት መሆን ይችላሉ ሊኖሩበት ቢፈልጉ ሰላማዊ መንደር ሊያከራዩት ቢፈልጉ በጥሩ ዋጋ የሚያከራዩት መልሰው ቢሸጡት የሚያተርፉበት 40% በ3 አመት ከፍለው 60%ን ደግሞ ቤቱን እየኖሩበት ወይም ማከራይተውት እስከ 20 አመት በባንክ ቀስ ብሎ የሚከፍሉበትን እድል ያመቻቸው ዲኤምሲ ሪል ስቴት ይህን ቪዲዮ ጉዳይ አይቶ ለሚመጡ አስር ዕድለኞች እስከ 30% የሚደርስ ልዩ ቅናሽም አዘጋጅቷል። 487000 ብር ቅድመ ክፍያ ጀምሮ ለአጭር ጊዜ በሚቆየው የዋጋ ቅናሽ ተጠቅመው ለዘመናዊ መንደራችን የቤት ባለቤት ለመሆን ፈጥነው ከታች ባለው ስልክ ይደውሉ። እንግዲህ በአንድ ደብዳቤያችን ላይ ቤተክርስቲያናችን አንድ ጽሑፍ ጽፋለች። ዜና ሽፋን ይመለከታል። በተለይ ደግሞ ህንፃ ማስመረቅ ላይ ከዚህ በፊት ቤተክርስቲያን የነበራትን ይዞታ ተወስዶባት አሁን አዲስ ቦታ ተገንብቶላት ሰቶታል። እንግዲህ በዛ ቦታ ላይ ሽፋን አድርጎ ብለው የተለያዩ ትልልቅ ሚዲያዎች ተጠርተዋል። ዩቲዩበሮች አልተጠሩ። የምናውቃቸው ፊትም ዜና ዘግቡ አስዘግበ የነበሩት ማለት ነው። እንግዲህ ትልልቅ ሚዲያዎች የተጠሩት ሚኒስትሪ ሚዲያ ተብሎ የሚጠሩት ናቸው። እንግዲህ አሁን እየወጡ ያሉት የሚያሳዝነው መረጃ እሱ ነው። አሁን ህንፃው መመረቁ ህንፃው መሰራቱ ሳይሆን ምን ያህል አሽቃባጭ ሰዎች ውስጥ እንዳሉ የምታውቁት። ለዚህ ነው ለአዳነች አቤቤ የወርቅ ሽልማት ወርቅ እየተዘጋጀላት ነው የሚል ነው። እና ቤተክርስቲያንን እያጠፉብን፣ ቤተክርስቲያንን እያቃጠሉብን፣ ካህናትን እየገደሉብን፣ እያረዱብን፣ መነኩሳትን ከገዳማቶቻቸው እያስፈናቀሉ እነኚህን ዜና ቤታን ተቃጠለ፣ አባቶች ተገደሉ፣ አባቶች ሞቱ የሚለውን ዜና መዘገብ የማይችሉ ሰዎች መድፈር ያልቻሉ ሰዎች ለአዳነች አቤቤ ወርቅ እያዘጋጁላት ነው። የወርቅ ሐብል የወርቅ ሽልማት እያዘጋጁላት ነው። አያሳዝንም? እንግዲህ እስቲ እውነት እነኚህ አባቶች ይፈርዱብናል። እንመልከትንባቸውን እና ፍርሳት ሲሉ ቀድመው ለሚፈርሱ ለኢትዮጵያ መኖር ባለውለታዋ፣ እንዴት ይሄ ሆነ ዛሬ ክፍያዋ? ምን ባደረገች ነው ይሄ ሁሉ ጥቃት? ወርቅ ላበደረች ጠጠር የሚሰጣት ካህንና ታቦት በአንድነት አዝምታ አገር ነፃ ያወጣች ነፃነት ስታጣ የለሞ የሚሰጥ ፍትሕን በግሃድ ገዳሟ ሲቃጠል ካህኗ ሲታረድ በገንዛ ሀገሩ ላይ ሀገር አልባ ሆኖ ካህኑ ሲሰደድ ምዕመኑን በትኖ በድፍረት መቅደሷን በእሳት ሲያነዱ እንግዲህ አባቶቻችን እንዲህ እያለቀሱ እንዲህ እያነቡ ነው። እሱም ብቻ አለ አብያተ ክርስቲያናት እንዲህ በመድፍ የተደበደቡ ነው። ተመልከቱ። እንግዲህ ቤተክርስቲያን እንዲህ የተደበደበች ባለበት ሰዓት ላይ የወርቅ ሐብል አንገቷ ላይ ለማጥለቅ ተፍ ተፍ እየተባለ ኮሚቴ ተቋቁሞ በደንብ አድርጎ እየተሰራ ቤተክርስቲያን ለሚያጠፉ ሰዎች ሽልማት እየሸለምን ሽልማት እያበረከተን እንገኛለን። አባቶቻችን እናመሰግናለን። ከማን ጎን እየሆናቸው እንደሆነ እየተመለከተ ስለሆነ ከቤተክርስቲያን ይልቅ ለእናንተ ሚዛን የደፋባችሁ ለመንግስት ማሽቃበጥ ስለሆነ የምእመና እንደም አይታያቸውም። የአብያተ ክርስቲያናት መፍረስ አይታያቸውም። የመነኩሳት መፈናቀል ስጋት ላይ መሆን አይመለከታቸውም። ያዝናል። ለማንኛውም የእንታዊ ባቤ ጋር ልምጣ። የእንታዊ ባቤ ተፈቷል። ጥናትና እንደዘገብኩላችሁ፣ ኮሚቴ እንዳሳወኳችሁ ምናሉ የሚለውን ጭምር ዘግበን እንመለከተዋለን። ቀብራናት ቆሞ ሴኔታ ባቤ ከእስር ተፈቱ። በኢትዮጵያ ኦርቶዶክስ ተዋዶ ቤተክርስቲያን በሰሜን ጎጃ ሀገረ ስብከት ሰሜን ሜጫ ወረዳ ቤተክነት ድል በትግል ቀበሌ የምትገኘው የፈለገ ብራና ናዳ ቅድስት ማርያምና ና ክብረ ድንግል ናዳ ቅዱስ ላሊበላ አንድነት ገዳማ በምኔት የሆኑት ታላቁ ሊቅ ሊቀ ብራናት ቆሞስ አባ ይባቡ በላይ ከስድስት ቀናት የእስር ቆይታ በኋላ በዛሬው ዕለት በሶስት ሺህ ብር ዋስ መፈታታቸው ለማወቅ ተችሏል ሲል ተዋሂዶ ሚዲያ ማዕከል ዘግቧል። እንግዲህ ሊቀ ብራናት የኔታ ይባቡ ሰኔ 13 ቀን 2017 ዓ ም ለጥያቄ ይፈለጋሉ ተብሎ በጸጥታ ኃይል መወሰዳቸው የሚታወስ ነው። እንግዲህ አባታችን እንግዲህ ከዛ በኋላ ይህንን ቃለ መጠየቅ ሰጥተዋል። እስከ ፈጻሚ ረስ ተመልከ ከፈተና ይሰውራል። ሃይማኖታችን አጥንተን ግባራችን አጥንተን የምንኖርበትን ዘመን እግዚአብሔር ይባርክልን፣ ጸሎታችን ያሳርግልን። ምንለምነው ሁሉ ይሰማል። ጸሎት መጸለይ ነው። ወቅቱን ጠብቆ መጸለይ ጥሩ ስለሆነ ነው እና አንዳንድ ጊዜ ግርግር አንበል። ቤተክርስቲያን እኛን አሳድጋለች ግርግር የላትም። ምንም የላትም። እኔ ስናገር ከመንበረ ጽዋወቱ ይደርሳል፣ ያም ሲጸልይ ከመንበረ ጽዋወቱ ይደርሳል። አሁን ደግሞ ግዴታ ደግሞ ዝም ብሎ ወሬ ማናፈስ ያ አይደለም። እኛ ቤተክርስቲያናችን ስርዓት አይደለም። እና ቅዱስ ገብርኤል በእለተ ጠኑ ያደረገውን ታምራት አማላጅነቱ ክብር ምስጋና ይግባው። ሁላችንም ደግሞ አሁን ያላችሁም ሁሎች አላችሁ። ማን ያያችሁ? እግዚአብሔር። ማን ያየቻችሁ? ቤተ ክርስቲያን። ማነው ጸሎታችሁን የሰማችሁ? እግዚአብሔር። እግዚአብሔርን ማመስገን ጥሩ ነው። ሁሉም እግዚአብሔርን ነው ማመሰገን ያለብንና ይህን ክረምት በሰላም አሳልፎ ለብርሃነ መስቀሉ እግዚአብሔር ያድርሰን። ከእኛ ተለይተው ያረፉትን ነፍሳቸውን ይማርልን፣ የተጨነቁትን ያረጋጋልን፣ የታሰሩትን ያስፈታልን። አምላካችን መድኃኒታችን ኢየሱስ ክርስቶስ ሥጋውን ቆርሶ ደሙን አፍሶ የሰጠን አምላክ የተመሰገነ ይሁን። በሰላም ውለናል። ደግሞ ሥጋውን ቆርሶ እስቲ እንቀጠል፣ ቆርሶ ደሙን አፍሶ የሰጠን አምላክ የተመሰገነ ይሁን። እናንተንም ደግሞ ሁላችሁም አንድ ሁነን ቤተክርስቲያኒቱ ሰብስባ አንድ ያደረገችን ልጆች ነን እና እግዚአብሔር ይባርካችሁ። እግዚአብሔር ይቀድሰን። እግዚአብሔር ከፈተና ይሰውራል። ሃይማኖታችን አጽንተን፣ ጓራችን አቅንተን የምንኖርበትን ዘመን እግዚአብሔር ይባርክልን። ጸሎታችን ያሳርግልን። ምን ለምነው ልመና ሁሉ ይስማል። ጸሎት መጸለይ ነው። ወቅቱን ጠብቆ መጸለይ ጥሩ ስለሆነ ነው እና አንዳንድ ጊዜ ግርግር አንበል ቤተ ክርስቲያን እኛን አሳድጋለች። ግርግር የላትም፣ ምንም የላትም። እኔ ስናገር ከመንበረ ጸዋቱ ይደርሳል፣ ያም ሲጸልይ ከመንበረ ጸዋቱ ይደርሳል። አሁን ደግሞ ግዴታ ደግሞ ዝም ብሎ ወሬ ማናፈስ፣ ያ አይደለም ያ ቤተ ክርስቲያን ስርዓት አይደለም እና ቅዱስ ገብርኤል በእለተ ቀኑ ያደረገውን ታምራት አማላጅነቱ ክብር ምስጋና ይግባው። ሁላችንም ደግሞ አሁን ያላችሁም ሁሎች አላችሁ ማነው ያያችሁ እግዚአብሔር። ማነው ያየቻችሁ ቤተ ክርስቲያን። ማነው ጸሎታችሁን የሰማችሁ እግዚአብሔር። እግዚአብሔርን ማመስገን ጥሩ ነው። ሁሉም እግዚአብሔርን ነው ማመሰገን ያለብንና ይህን ክረምት በሰላም አሳልፎ ለብርሃነ መስቀሉ እግዚአብሔር ያደርሰን። ከኛ ተለይተው ያረፉትን ነፍሳቸውን ይማርልን፣ የተጨነቁትን ያረጋጋልን፣ የታሰሩትን ያስፈታልን። አምላካችን መድኃኒታችን ኢየሱስ ክርስቶስ ስጋውን ቆርሶ ደሙን አፍሶ የሰጠን አምላክ የተመሰገነ ይሁን። በሰላም ውለናል ደግሞ በሰላም ያሳድረን። አቡነ ዘበሰማያት እንግዲህ አባታችን ተፈተሉናል፣ እንኳን ለቤቱ አበቃን የሚል ነገር ነው። ታዲያ አባታችን መፈታት ላይ ብቻ ሳይሆን አባታችን አስቀድሞ ለምን ታሰሩ የሚሆን ወንድሞችም መጥተዋል፣ እንስማቸው። ለመልሶች ፈጥነን ባንንደረደር፣ ጥያቄዎች ላይ ግን የመቆየት ልምድ ይኑረን። በደንብ ስሙኝ። ሊቀ ብርሃናት ቆሞ ሴኔታ ይባቤ ከእስር ተፈተዋል። ከእስር ተፈቱ እያለ እያስጨበጨበ እልል እያሰየ ጮቤ የሚያስረግጠውን በብሎክ ሸኙት። የምሬ ነው መነግራችሁ። ለምን ታሰሩ ብሎ ሳይጠይቅ ተፈቱ የምሥራች ዜና እያለ የሚያውጀውን በብሎክ ሸኙት። ቤተ ክርስቲያንን በዚህ ልክ እየተዳፈሩ አባቶችን እንደ ቦርሳ እያንጠለጠሉ እያሰሩ ወደ ገደል እየወሰዱ እየወረወሩ እየገደሉ መኖርና ማኖር ሊበቃ ይገባል። ይህን ድርጊት የሚፈጽሙ በሙሉ ሁል ጊዜ ተዋቸው፣ ጮኸው ይወጣላቸዋል ብለው ነው የሚገምቱን። ጥያቄዎች ላይ የመቆየት ልምድ ይኑረን። የኔታ ይባቤ ምን ባደረጉ፣ ምን በበደዱ ነው ቀድሞ የታሰሩት? መፈታታቸው እንዳለ ሆኖ ጥያቄው መሆን ያለበት ለምን ታሰሩ ነው። እዛ ላይ እንቆዩላችን፣ አሪፍ ሀሳብ ነው። ለምን ታሰሩ ብን ነው መጀመሪያውን ለምን ታሰሩ? እሱን እንግዲህ መመለስ የሚችለው መንግስት ነው። ጥያቄዎቹን እንግፋለን፣ በተቻለ መጠን ሀሳቦችን እናቀርባለን። ወደ ደበበ ልምጣ። እንግዲህ ደበበ ያው ሰው ማህበራዊ ሚዲያ ላይ እስከመኖራቸው መጠን ማህበራዊ ሚዲያ ላይ የማይወጣ ፋይል የለም እየተጎረጎረ እየተጎረጎረ እየተጎረጎረ ፋይሎች ወጥቷል። የቤተሰብ ፋይሎች መረጃዎች ባይወጡ ደስ ይለኝ ነበረ። ነገር ግን መረጃ ወጥቶ ወጥቷል። የሚያሳዝነው ታዲያ የዚህ ልጅ የልጁ ፎቶና ትናንትና በስተያየ እህታችን ዮርዳኖስ ልጇን ፎቶ እና እሱ ጋር የተነሳው ልጅ ፎቶ ስናየው የሚያሳዝነው መልኩ መመሳሰሉ። ዛሬ ጠዋት ያቀረብናትን እናት ትናንትና ባታሳዩቸው ፎቶ ላይ በተገናኘ ከሴቱ ልጅ ጋር ለመመሳሰላቸው ነው። በጣም ይገርማል። ለማንኛውም እንመልከት። ሰላም፣ ሰላም ውድ ኦርቶዶክሳውያን እንደምን አላችሁ? መቼም ሁላችንም እጅግ በጣም ልብ የሚሰብረውን የዘማሪት ዮርዳኖስን ኢንተርቪው አይታችኋል። አይተናል። እንግዲህ ይህ ነው እኚህ ናቸው የምትመለከቷቸው አባት፣ የደፈሯት እንዲሁም የአስራ አምስት አመት ልጅ ብቻዋን እንድታሳድግ ያደረጉ ሆኖም አሁን ላይ ባለጊዜ ነኝ ማንንም አልፈራም የሚሉ አይነት ስለሆኑ ኑሯቸውን በአሜሪካ አድርገዋል። በምንም አያግዟትም አግዘዋትም ማያውቁ እንደ ሴት በጣም ልቤ ተሰብሯል። በሃይማኖት ጥላ ስር የተሰገሰጋችሁ እንደዚህ አይነት አስቀያሚ ስራዎችን የምትሰሩ አባቶች ረፍ አድቡ። ከናንተ ምን እንማር? አንድ ነገር ተስፋ አደርጋለሁ የኢትዮጵያ ኦርቶዶክስ ተዋህዶ እርምጃ ትወስዳለች ማድረግ ያለባትን ነገር ሁሉ አድርጋ ታሳየናለች ብዬ አምናለሁ። እህታችን ዮርዲ በጣም ጠንካራ ጀግና ሴት ነሽ፣ እኮራብሻለሁ። ሁሌም ከጎንሽ ነን፣ ሁሌም እኔ በበኩሌ ከጎንሽ ነን። በጣም ኢሞሽናል ሆኛለሁኝ። ማለት ይሄ ሁሉ ጊዜ መቻሏ በራሱ እኔ አላቅም፣ ከአይምሮ የበላይ ነው። እና የልጁንም ምስል አሳያቸዋለሁ። ምንም ልዩነት የላቸውም። ዲኤንኤ የማያስፈልገው ልጁን የማገዝ ግዴታ አለበት። ከዛም በዘለለ ክህነቱን መነጠቅም አለበት። እንደዚህ አይነት ስራ ሰርተው ተዋህዶ ቤት ስር የሚሰገሰጉ ሃይማኖታዊ የሚመስሉ ያልሆኑ አባቶች ናቸው። ስለዚህ እባካችሁም ለእህታችን ዘማሪ ቴዎርዲ ድምፅ እንሆንላት። እናውቃለን ከዚህ ቀደም የተደፈሩ እናታችን መተው እንደዚህ ሚዲያ ላይ ቀርበው ተደባብሶ ነው የቀረው። ስለዚህ እርምጃ መወሰድ ካልተጀመረ እኛም ተባብረን ድምፅ ካሉን ናቸው ይቀጥላል አይቆም። እና የኔ እህት በርቺ፣ አይዞሽ፣ ጠንካራ ነሽ ጀግና። ይህንን ነገር ይዘሽ መውጣትሽ በራሱ በዚህ ሰዓት እኔ እንደ እህት እስከመጨረሻው ከጎንሽ ነኝ። እናመሰግናለን። እንግዲህ ፎቶ እንደተመለከታችሁት ቁጭ ከልዮቹ ጋር ከሲቶም ከወንድም ልጅ ጋር መመሳሰላቸው ደግሞ በጣም በጣም ያስገርማል። አንዳንዴ ማይደበቁ ኃጢያቶች አሉ፣ ማይሰወሩ ኃጢያቶች አሉ። እንደውም ቀስ በኩል አሁን ይናገሩታል ብዙን ጊዜ እንደዚህ ተደብቀው የሚወለዱ ልጆች ብዙ ጊዜ ላይ ዲኤንኤ እንኳ ማያስፈልጋቸው ደረጃ ድረስ የሚሉት ነገር ህፃናኑ ጭምርና ይች ስለነበረ እኔ ደግሞ እንዳጋጣሚ ዛሬ ደወልኩላት ጠዋት ላይ ዋንተ ጋር እንዳወራቸውም ነግራኛለች። በጣም የገረመኝ አሁን ኤቪደንስ እኔ አልፈልግም። ጠዋት አንደኛ ፎቶዋን እንዲሁ በአንድ ፌስቡክ ላይ ያጋራውት ነገር አለ። ለምንድን ነው ግን የስርቆት ልጅ እናቱን የማይመስል ብዬ በውስጤ በጣም እየሳኩኝ ማለት ነው። በጣም ምክንያቱም በቃ እኔ በጣም ይገርመኛል። እግዚአብሔር ምን አይነት አምላክ እንደሆነ እውነት ዳኝነቱ በጣም እንግዲህ። እናት ልጇን መካድ አትችልም፣ እናት መካድ አትችልም። ወንድ ነው ሊክድ የሚችለው። እናት አምጣ ጸንሳ ስለሆነ የምትወልደው ለምን ነጭ አትወልድም? እንዲሁም ጥቁር ሆና ነጭ ብትወልድ እራሱ በቃ ከነጭ ወለደችው ነው እናቱ አደለችው ይባላል። እና እናት እናቱን አይመስልም ልጅ በቃ ከተሰረቀ ኮፒ አባቱን ነው የሚመስለው። እንዲያው ሴትም ትሁን ማ ወንድም ይሁን እና እያስተያየሁ ነበር ፎቶ እዛ የያኛውንም የወንዱን ልጅም አሁን እቺ ህፃኗ ልጅ ራሷ እያስተያየው ስለነበረ አንደኛ በሱ ነው፣ ሁለተኛ አሁን ቃል በምትናገረው ነገር ጠዋት ላይ ያወራችኝ ፍሪኩዌንትሊ በቃ ምንም ዝንፍ ሳይል ነው ያወራችው። እንግዲህ የውሸት ቢሆን ኖሮ አንዳንዴ የሆነ ቅጥፈት ምናምን ሲሆን፣ አው ተመልኮታት ች ቆንጅዬ ልጅ ናት። በማርያም እንዴት እንደምታምር በጣም ቆንጅዬ ልጅ እንደው በቃ በቃ ይበቃታል ተዋት። እንደው እግዚአብሔር ያሳድግሽ፣ እኔ እናት ያሳድግሽ፣ እድሜ ከጤና ጋራ ይስጥሽ፣ ዘመንሽ ለበረከት ይሆን። ባለፈው ይወርድንም ብያታለሁኝ፣ ቃልንም በዚህ አጋጣሚ እምልሽ በቃ ይቺ ድንቅ የእግዚአብሔር ስጦታሽ ናት። በጣም ደስ ሊልሽ ይገባል። ኦኬ፣ በጣም በጣም በጣም ምክንያቱም ልጅ ናት የእግዚአብሔር ስጦታ ሰው ማይሰራት ሰው ማያበጃት ማንም ሊሰጥሽ የማይችል ያለ ሚሊዮነሮች ሊሰጡሽ የማይችሉ ድንቅ ስጦታሽ ናት። ምናልባት ይችል ልጅ ባታገኛት ኖሮ አዊ አናውቅም ያ ወይ ያለ ትዳር ወይ ያለ ልጅ ዝም ብለሽ ልትቀሪም ትችያለሽ፣ አይታወቅም። ቆንጆም ስለሆንሽ እንደው በጣም ትሁትም ስለሆንሽ አይደለም። ትዳር ከእግዚአብሔር የሚሰጥ ነገር ነው። አንዳንዶቹ ግን እንደዚሁ ደጅም ይጸኑ ስላሉ ማለት ነው። መውለድ በጣም ለአንቺ በጣም ክብር ነው እና ጓደኛሽን ያደረስሻት እና ከስደት መልስ በቃ እግዚአብሔር በልጅ ጎብኝቶሻል። ልጅሽ ምንም ይሆን ምን የእግዚአብሔር ስላ ስለሆነ ያለ እግዚአብሔር ፈቃድ ስለማይወለድ እንደ መልካም ነገር ቁጠሪው። ማለት የምታዝኝበት የምትጸጸኝበት፣ ኦፍኮርስ ጠዋትም ነገር የሻለው ንስሓ መግባት ነው መፍትሄው ንስሓ ኃጢአተኛውን ጻድቅ ምንም ይሁን ምን፣ አሁን በተናገርነው ነገር ላይ ወደ ዋናው ነገር መጣለው ስህተት የአንቺም ስህተት አለበት። ምንም ጥያቄ የለውም። ስህተቱ ምንድን ነው ምንድን ነው? ኦኬ ከቅድመ ጋብቻ ብቻ የሚደረጉ ነገሮች በሙሉ ትክክል ስላልሆኑ ማለት ነው። ንሳ የገባሽበት ነገር ነው። ጻድቃን ሄደሽ እንደነበረ ነግረሽኛል። የጨረስችው ስለሆነ እግዚአብሔር የረሳለሽን ነገር አላነሳም፣ ግን ለሌሎች ትምህርት እንዲሆን ብዬ ነው። ልትጸጸሽ አይገባም በመውለድሽ እንኳን ወለድሽ፣ እንኳን እግዚአብሔር ልጅ ሰጠሽ ነው የምልሽ። መጀመሪያ ሲቀጥል እንዴው መሰብ ለከይ ሃይማኖት ያለብሳ ሰው ለክፋቱ ሃይማኖት ነው ሽፋን የሚያደርገው። ግብረ ሰዶሞችም መጽሐፍ ቅዱስ ይጠቅሳሉ፣ ሌዝቢያኖችም መጽሐፍ ቅዱስ ይሄ ፌሚኒዝሞችም መጽሐፍ ቅዱስ ይጠቅሳሉ። እኩዩም ይሄ ፓጋኑ ምንም መጽሐፍ ቅዱስ እየጠቀሰ ነው፣ ለክደቱ ለክፉ ስራው ማለት ነው። እና እኛ ሰባኪም ያው ስብከት በደንብ ጎበስ ስለሆነ እኔ የሚገርመኝ እሱ ይሄንን ዝሙት ለመፈጸም ሲባል ሚስቱን ዝሙት ፈጸመችብኝ ክሱ ሁሉ ኮ አለበት ነው። አሁን ይሄ ሰከንድ ለማይሞላ ነገር ይህ ሁሉ እኔ አይሎ ነው ያላቅም። እኔ እውነቱን ለመናገር ልጅ የሌላቸው ብዙ ሰዎች እኔ ባይዘ እንደው በዚህ አጋጣሚ ተናግር ያላቅም ልጅ የለኝም እና ኮምፕሌን ግን አላቀርብም። እውነቴን ነው። ሬሳ አድርጌው እንኳ እባክህ ብዬ አልጸልይም። እግዚአብሔር ከሰጠኝ ስጠኝ፣ ካልስጠኝ የራስ ጉዳይ ነው የምለው። ኦፍኮርስ ግን ብዙ ንሳ ልጆች አሉኝ። ልጅ የሌላቸው የሚፈልጉ ሳያቸው በቃ በእንባ ምጸል የላቸው እንዲሰጣቸው እና በጣም በጣም የምጸልይ ላቸው ልጆች አሉ። በጣም እና በጣም የሚያለቅሱ ልጅ በቃ በማጣት በጣም ነው የሚሰማኝ። እውነቴን ነው፣ በጣም ነው የሚሰማኝ። እና አልቅሼ ሁሉ ለምጸልይ ላቸው እግዚአብሔር ልጅ እንዲሰጣቸው በጣም ጥሩ ጥሩ ኦርቶዶክሳውያን የሆኑ ስለሆኑ እና ያንን ስለማቅ ነው የምመክርሽ። ልጅ በጣም ውድ ነገር ነው። በጣም የተወደደ ነገር ነው። በጣም ውብ ነገር ነው። ሰርተሽ የማታገኘው ነገር ስለሆነ እና ልጅ ያለው ይሄ ሰውዬ ኦኬ ልጅ ባይኖረው እና የልጅ ፍቅር እንደው አንቀዋሏቸው ትዳራቸውን የሚፈቱ የሚወዳትን ሚስት በልጅ ምክንያት የምትወደውን ባል በልጅ ምክንያት የምትፈታ ሚስት አለች የሚፈታ ባል አለ በቃ የልጅ ብቻ በልጅ ብቻ ምክንያት በቃ ይሄ ሰውዬ ልጅ አለው እግዚአብሔር ባርኮታል በልጅ ከአንድም ሁለት እና ምንድን ነው የሚፈልገው እኔ እንዲው እንደ ስጋዊ ፈቃድ ራሱን በቃ በስጋ ራሱ አስቤ ላወራ፣ እንዲው መጠቀም አይችልም ራስ ኮንዶ። የእውነቴን እኮ ነው። በጣም ይቅርታ አርጉልኝ፣ በድፍረት ነው የምናገረው። ማለት ሰው በዚህ ልክ ዘልዛል ላይ ይሆናል እን ምን ይመጣብኛል? እንስሳ አንስሳ ነው ምንድነው? እንደዚህ ለሚስቱ አይጠነቀቅም ወይ ለልጆቼ አይጠነቀቅም? አስቦበት ነው ያደረገው። ሊያራባ ነው፣ ሊያ ምድሪቱን ሊሞላ ፈልጎ ነው። ምን አቶ ነው ይሄ ሰውዬ? እውነት ዝሙት ዝሙት ነው፣ ምንም ስሜት ነው። ኦኬ ግን አትሊስት እንኳን እንደው እውነት ነው፣ ቢያንስ እንደው ትዳሬን እንዳ አይጠነቀቅም እንዴ? እኔ አሁን በምንም ከዝሙትነቱ ምንም የሚያደርግ ያደርግ፣ ዝሙት ዝሙት ነው። ግን አለ የለ በስጋ ነው፣ ቢያንስ ሌላ ነገር ላለ እሷንም ልጅቷንም እኔ ይችል ልጅ ይቺ ልጅ ትዳር አለው ልጆች አሉት ልባርጉ ይቺ ልጅ ለምንድን ነው ያለ ትዳር ማስቀራት ልጅ ከወለደች ማለት እኮ ታሰረች ማለት ልጅ ልጅ ከወለደች በኋላ የመፈለግ ድሏ በጣም ከባድ ነው ቅድም ስትናገር ነበር እሱ የልጅቷን ህይወትስ መበከል ለምንድን ነው የሚፈልገው በቀል ነው ምንድን ነው አሁን ይሄ ምንድን ነው የምንለው እግዚአብሔር የሚያውቀው ምንድን ነው ፍላጎቱ አንድ ጊዜ ተሳስቷል ከዚያ በፊት 16 ዓመት ልጅ አለው ከ8 አመት በኋላ ሌላ ስህተቱስ ሲገባ ይሄ ሰውዬ እንስሳ ነው። በሬ ነው እንዴ? ምንድነው እንደዚህ መንዘላዘል? እኔ አሁን ስለ ቅድስና እያወራው አይደለም። እኔ የምሰውኝ ሰዎች እየፈረድኩ አይደለም። እኔ አይደለም። ሁላችንም የራሳችን ድካም አለብን። በቃ እኔ ስለ ማንንም በዚህ አጋጣሚ የምናገረው የሰውን ድካም አንስቼ እኔ ማውራት አልፈልግም። እያወራው አይደለም። እንደዚህ አይደለም። ይሄ ከዚህ የዘለለ ነገር ስለሆነ ነው አንደ የቤተ ክርስቲያን ክብር የሚነካ ነገር ስለሆነ ነው። ምን ፈልጎ ነው ነው እኔ አሁን መነኩሴ ቢያደርጉ ኑሮ በቃ የልጅ ፍላጎታቸው በቃ ልጅ ፈልገው ነው ብዬ ኃጢአትም እንኳ ቢሆን በቃ ስሜት አሸንፏቸው ነው ብዬ ምረት ላደርግላችሁ ይችላሉ። ሚስት አለው፣ አንድ ልጅ አለው። ሁለት የተወደ ምንድን ነው የምትፈልጉት እንደዚህ ያላችሁ ሰዎች በጣም ብዙ ሊመጣ እንደሚችል ስለምገምት ነው። ምንድን ነው የምትፈልጉት ነገር ደ ኦኬ? ምንድነው ምንድነው እኔ አይ ኖ እኔ ለምን ዝሙት ትፈጽማላችሁ እኮ አይደለም፣ ይሄ እኮ ጥያቄው ከዚያ በላይ ነው እኮ። ኦኬ ዝሙት የምንፈጽመው በቃ ስሜት ስጋዊ ፈቃዳችን መቋቋም ስላቃተን ነው ማለት ትችሉ ይሆናል። ከዝሙት በኋላ ስለሚመጣው ነገርስ መታሰብ የለበትም። እንደ እንስሳ ዘላቸው ነው እንዴት የምትወጡት ረ እንስሳ ዝምሮ አይወጣም ሲጀምር እንስሳ ያደረገው ምን እና ይሄ ትክክል አይደለም። እኔ በዚህ ካልፈረድን በምን ልንፈርድ ነው? ታዲያ አሁን የምናወራው እናወራው ባይዘው ከዚህ በኋላ እንዳይደገም ነው። በቃ አሁን ልባቸው ተዋ ቷ ልባቸው ብዙ ይኖራሉ ካሁን ካሁን እኔ በዚህ አጋጣሚ እንደው ግትልትል የሆነ ነገር ሊመጣ ይችላል። እግዚአብሔር ይማረን። በእውነት በጣም ከባድ ነገር ነው። አሁን ደውዬ እኮ ሌላም እኔ አሁን ስጠረጥብ ሌላውን ሊመጣ ይችላል። መቼም አንድ ቀን ከአንዷ ጋር አዘው አንድ ልጅ አንድ ቀን ከአንዷ ጋር አዘው አንድ ልጅ እንዲያው ብቻ አይመስለኝም። ሌላ ብዙ የተሞከሩ ሊኖሩ ይችላል። ኧረ አሉ፣ ቀሲስ ያሉ አሉ፣ የደወሉ አሉ። አቁመን አረ በጣም በቃ። አይበቃ በቂ ነው። በቃ በቃ በቃ። አይበቃም በጣም ይበቃል። ከዚህ በኋላ ሶ ይሄ ማለት ሌሎቹም እንደዚህ የምታደርጉ ሰዎች ካላችሁ ምን ባይዘው ያደረገ አረጋግጬም እነግራችሁ፣ ሊቀጳጳሱ ምንም ጥያቄ የለውም ያግዱታል። ምንም ይሄ በጣም በቤተ ክርስቲያን ላይ ይሄ ቀይ መስመር ነው። ባይዘው ማጭበርበር ይቻላል። ሳይታወቅ ሊደረግ ይችላል እንዲህ ያለ ነገር ከወጣ በኋላ ግን ትዝታውን እንደዚህ ነው የሆነው። ባይዘው ትዝታው ተመሳሳይ ነገር ነው የሆነው። ትዝታው ሳሙኤል ተመሳሳይ ነገር ነው የሆነው። ሶስት ልጆች ነበሩት፣ አራተኛው ልጅ አልተወለደም። የሚያልግ ጊዜ መሰለኝ ከዛ 15 አመት ልጅ ደፈረ፣ ወለደ፣ ክስ ቀረበ። ቤተክርስቲያኗ አንድ አመት ሙሉ በፍርድ ቤት በዲኤንኤ እስከሚረጋገጥ ድረስ ጠበቀችው። ደሞ ከፈለችው አራት ሺህ ምናምን ዶላር በየወሩ እየከፈለች ዊዛውት ኤኒ ሰርቪስ ማለት ነው። የስቅለት ዕለት ሲፈረድበት ዳይሬክት ቤተክርስቲያኑ እርምጃ ነው የወሰደችው። ኦኬ ልጅ አለህ እየተባልክ ኤቪደንስ ቀርቦብህ ቄስ ሆነ መቀጠል አትችልም። ይህንን አውቃችሁ ግቡበት፣ ሌሎቻችሁም። ይሄ በጣም ቀይ መስመር ነው በቤተክርስቲያን እንዲሁ ሌላው ሌላው ነገር ይሻላል። ይሄ ስርቆቱ ምናምን ምናምን የተሻለ ሌላው ሌላው ነገር ነው የሚቀለው እንጂ ዝሙት ላይ በጣም ሲሪየስ ላት ቤተክርስቲያን የተገለጠ ነገር ስለሆነ ለሰውየው ብቻ አይደለም ለምዕመናንም መሰናክል ስለሚሆን ጥያቄ የለውም፣ ቤተክርስቲያኗ እርምጃ ትወስዳለች። አንደኛው የሚያሳስበኝ ይሄ ሰውዬ ምን እንዴት ይቀጥል ይሆን የሚለው ነው። አሁን የሚያስጨንቀው እሱ ነው። በዚህ ምክንያት እንደ ትዝታው ጴንጤ ይሆን ወይንስ በቃ ወድቅ ያለው እግዚአብሔር ቤተክርስቲያኗን በትክክል የሚወድ ከሆነ ንስሐ ገብቶ ዳዊቱን እየደገመ ተምሮት ከሆነ መኖር ይችላል። ቆርቦ ባይዘው ሚስቱም እያዳመጠች በጣም በጣም በጣም ይቅርታ፣ የኔ እናት በጣም አይዞሽ፣ በርቺ። አሁን ያለችው ሚስቱን እኔ የምመክራት በዚህ አጋጣሚ፣ በቃ ይሄ ተፈጸመው ስህተት ተፈጽሟል። በዚህ ምክንያት ይህን ሰውዬ አትፍችው ሌላ ጥፋት እንዳይሆን፣ በቃ ሰውየው ንስሐ እንዲገባ አግዥው። ልጆቹን እንዲያሳድግ እዚህ ሀገር ማምጣት ይችላል። በተለይ ትልቁ ልጅ በቃ ኦልሞስት በቃ ራሱን ችሎ መኖር የሚችልበት እድሜ ላይ ደርሷል። ልጆቹን ያምጣ፣ ልጆቹን ባሉበትም ቢሆን ያሳድግ። አንቺ አግጁ በቃ ሰው ይሳሳታል። በቃ ይቅርበይው እና ልጆችን ደግሞ አሁን ቤት ያሉት ልጆች እንዳይበተኑ ያለአባት እንዳይቀሩ ሌላም ደግሞ ሌላ አሁን ብትፈቸው ደግሞ ሌላ አይዶ ደግሞ ሌላ ይወልዳል በቃ ስነ ልቦናቸው የተጎዱ ልጆችን እንዳይሆኑብሽ እኔ ባልሽ እንዳትፈች አደራ ማለት ፈልጋለሁ እውነት ነው ከልቤ ነው የምነግርሽ በቃ ይቅር ባይ ከቤተ ክርስቲያን እንዳይወጣ አግዥው ምን ችግር አለ አንተም ሰርተ እኔም ሰርተን አብረን መለወጥ እንችላለን በይ ግድ የለም ዝም ብዬ ቀጥላለሁ ማለት አይችልም ቤተ ክርስቲያን የእሱ አይደለችም የግል ካምፓኒ አይደለችም ኦፍኮርስ ኮርስ ያጭበረብር ነበር ያ ሐሰተኛ አጥማቂ እያመጣ ምናምን ምናምን እኔ እኮ ይገባኛል። እኔ እንደነ ግርማ ያሉ ሰዎች እንደዚህ ናቸው። ባይዘ ግርማም ሶስት ልጅ ነው ያለው። በቃ ዓላማቸው ሜክመኒ ነው፣ ገንዘብ መሰብሰብ ነው። አሁንም ይህን ሰው የሰፖርት የሚያደርግ ነውረኛ ይኖራል። ትክክል አይደለም። ሰውየውን ንስሐ እንዲገባ ከቤተ ክርስቲያን እንዳይወጣ እናግዘዋለን። ከዛ በተረፈ ግን እያጭበረበረ እንዲቀጥል ግን አንፈቅድም። በቃ ዲበኩ ሁሉ ኃጢ ያሰራ ተሳሳተ ወደቀ። ኦኬ ከወደቀ ንስሐ ገብቶ እንደሚመናን ሆኖ ማገልገል ነው ያለበት። በቃ ምን ወድቄአለሁ፣ ተሳስቻለሁ፣ ምንም ማለት አይደለም። እውነት ለመናገር ለምን ተሳሳትክ? ለምን ወደቅክ? ማንም አይፈርድባችሁም። እንደዚያው ነው ወቀ፣ ንስሐ ግቡ ነው። ዲያቆን የሚሆን ቄስ የሚሆን መነኩሴ የሚሆን ከወደቀ ወደቀ። መቃ መውደቅ በእኛ አልተጀመረም። እንሳ ግን እያጭበረበርን ቀጥልና ዝም ብለን ከሆነ ግን ጥሩ አይሆንም። መፍትሄው ንስሐ ነውና ምን ለማለት ነው ሳጠቃልለው ላሁን እህታችን ልጃችን፣ ቃል ኪዳን እንኳን ወለድሻት፣ ይችል ቆንጂ የልጅ ደስ ይበልሽ፣ አቅፈሻት ፈጣሪሽን አመስግኝባት። ቀሪ ዘመንሽ ለበረከት ይሁን፣ እንድታሳድጊያት እግዚአብሔር ይርዳሽ። አሁን እስካሁንም የቆየሽ አልወጣም ብለሽ ነበረ እንዳልሽ ሰምቻለሁኝ። ስለ ራስሽን ጠብቂ፣ ለአባትሽ ክብር። የካህን ልጅ ናት። በጣም ጨዋ ካህናት፣ የገጠር ካህናት ታውቃላችሁ፣ በጣም ጨዋዎች ናቸው። እውነት ለመናገር የጨዋ ካህን ልጅ ነሽ። ራስሽን ዝቅ አድርገሽ ነው ያደረግሽው። ስለዚህ ይሄ ክብሩ የአባቴን መስደብ ነው። ይህንን ሰውዬ እንደዚህ ባድርግ አባቴ ካህን እኮ ነው ጨዋ ካህን ነው አባቴ። ይሄ የቤተ ክርስቲያን ክብር ጉዳይ ነው ብለሽ እስካሁን ስምንት ዓመት ሙሉ ነግራኛለች። ምን አይነት ህይወት እያሳለፈች እንደሆነ ማለት ነው ዝቅ ብላ ራሷን አዋርዳ ወደ ስደት እንኳን ሄዳ እንደገና ተመልሳ ልጇን ማሳደግ እንዳትችል እንኳ ታስራ ነው ያለችው እና ስለዚህ ሰውዬው አይሆብ ሆፕ ለሰውዬው ብቻ አይደለም እናወራ ንስሐ ገብቶ ራሱን አስተካክሎ ቆርቦ ዳዊቱን እየደገመ እንዳልኳችሁ ስብከት እኔ ወድቄ ነበር ከኔ ተማሩ እያለ እየሰበከም ቢሆን መኖር ይችላል። እውነት ለመናገር ምንም ማለት አይደለም እየሰበከም ቅስና ጉዳይ ላይ አይኖረውም። ከዚህ በኋላ ቤተ መቅደስ ገብቶ የፈለገውን ነገር ማድረግ፣ የፈለገውን ነገር መስራት፣ የፈለገውን ነገር ማለት አይችልም፣ አይገባውም። ነገር ግን እንዳተባለው ክህነት የማይጠይቁ አገልግሎቶች ካሉ ግን በንስሐ ከተመለሰ በኋላ አምኖ ተጸጽቶ ይቅርታ ጠይቆ ማድረግ ያለበትን ነገር አባቶች በሚመሩት መልኩ አባቶች በሚፈቅድለት መልኩ መቀጠል ሊችል ይችላል። ነገር ግን በክብረ ክህነት በቤተ መቅደስ በስጋ አምላክ በመፈተት ላይ ግን እጁን ሊያስገባ የሚችል አይሆንም ማለት ነው። ለማንኛውም እስካሁን ስለታገሳችሁና ስለአዳመጣችሁን ከልብ አመሰግናለሁ። ሰላም ጊዜ ከእናንተ ጋር